የተቸገሩ ዜጎችን መድረስ የሚያስችል አቅም ያላቸው የግብረ ሰናይ ድርጅቶች ፋይዳቸው ላቅ ያለመሆኑ ይታወቃል። አላማቸውን ለማሳካትም ቀጣይነት ያለው የሀብት ምንጭ ሊኖራቸውም ይገባል። በውጭ ሀገራት ላይ ለተመሰረተ ገቢ ላላቸው ድርጅቶች ደግሞ የዓለም ሀገራት ካሉበት ነባራዊ ሁኔታ አንጻር ቀጣይነታቸው ላይ ከፍተኛ ተግዳሮት እየፈጠረባቸው ስለ መሆኑም ይታወቃል። ለዚህ ደግሞ መፍትሄ የሚሆነው በራስ አቅምና እውቀት የተመሰረቱ ሀገር በቀል ተቋማትን ማስፋት ነው። በሐዋሳ ከተማ የተመሰረተውም ሊያና ዩኒቨርሳል ኮሚቴ ሰርቪስ ለሁሉም የሰው ልጆች እንዲያገለግል ሆኖ የተቋቋመ ነው። እንደ ህመምም ለሞትም መነሻ እየሆነ ያለው ተላላፊ ያልሆኑ በሽታዎች ናቸው። ከመቶ ሐምሳ ሁለቱ ሰው በአሁኑ ሰዓት ለህልፈተ ህይወት የሚደረገው ተላላፊ ባልሆኑ በሽታዎች ናቸው። ከእነዚህ ውስጥ ደግሞ ትልቁ ሚና የሚጫወቱት የልብ ችግር፣ የካንሰር ችግር፣ የኩላሊት፣ ስትሮክ አደጋዎች፣ እነዚህ ናቸው በዋናነት የሚጠቀሱት ማለት ነው። ስለዚህ በእነዚህ ዘርፎች ግንዛቤን ከማስጨበጥ የበሽታዎችን ልየታ ቀድሞ በማከናወን አስፈላጊ ሕክምና እንዲሰጥ በማድረግ ጉዳቱ ከደረሰ በኋላ ደግሞ የማገገም ስራውን ማህበረሰባችንን ለመደገፍ ኖ ታሳቢ የተደረገው በተቋሞች ላይ በተለያዩ ተቋሞች ላይ የመከላከል ስራ ላይ ትኩረት ያደረገ የግንዛቤ ማስጨበጫ ስራዎች ላይ ይሰራል። ከዛ ባሻገር ደግሞ የቅድመ ምርመራ ወይም ስክሪኒንግ የምንለው ቅድመ ምርመራ እንዲያደርጉ ሁኔታዎችን የማመቻቸት ሰፖርት ወይም ድጋፍ የመስጠት ስራዎችን ይሰራል። በተለይ በትምህርት ቤቶች የመጀመሪያ ደረጃ እንክብካቤ በሚያሳዩ ተቋሞች ላይ ብንሰራ ለውጥ እናመጣለን። ሰው ባወቀ ቁጥር የሚያደርገውን ነገርም በአግባቡ ስለሚጠነቀቅ ይሄም በማሰብ በቀጣይ ትውልድ ላይ የሚሰራ ስራ በመሆኑ እንደ ሀገር ፋይዳው እየላቀ ነው። ካንሰርን ጨምሮ ተላላፊ ያልሆኑ በሽታዎች የሰው ልጆችን በእጅጉ እያጠቁ ይገኛሉ። ለመፍትሄው መስራት ይገባል የሚል ዓላማን ሰንቆ የተነሳው ይህ የበጎ አድራጎት ተቋምም ከሕክምና ባሻገር ተቋማትና ግለሰቦችን በእውቀትና በገንዘብ አቅማቸውን የማጎልበት ራዕይንም ሰንቋል። የጤና ተቋማትን በማጠናከር ወይም ሄልዝ ሲስተም ስትሬንግዝን የምንለው በገንዘብ ሊሆን ይችላል ወይም ደግሞ ልምድ ያላቸውን ሐኪሞች በማንቀሳቀስ የግንዛቤ ማስጨበጫ ትሬኒንጎችን በመስጠት ሊሆን ይችላል። ማህበራዊ ኃላፊነት በአንድ ሰው ወይ በመስራቾች በሌሎች ሰዎች ብቻ የሚ ውጤታማ የሚሆን አይደለም። መንግስትም፣ መላው ማህበረሰቡም፣ የንግዱም ሆነ የተለያዩ የህብረተሰብ ክፍሎች መተጋገዝ ይኖርባቸዋል። የተቋሙ መስራች ዶክተር ግርማ ባቢና ባለቤታቸው ወይዘሮ መቤት ሽፋው ተላላፊ ባልሆኑ በሽታዎች ህይወታቸውን የሚያጡ ዜጎችን ለመታደግ በዓለም አቀፍ ደረጃ ሊሰራ የሚችል በየአመቱን ከ20 ሚሊዮን ብር በላይ ቋሚ ገቢ ያለውን ሀገር በቀል ተቋም አቋቁመዋል። እስከዛሬ በነበረን ጉዞ ለምንሰጣቸው አገልግሎቶች ተመጣጣኝ የሆነ ክፍያ በማስከፈል ነው አገልግሎት ስንሰጥ የነበረው። አሁን ላይ ግን መክፈል የማይችል ደግሞ የማህበረሰብ ክፍል አለ። ብዙ ሊሰራባቸው የሚገቡ የጤና ችግሮች፣ የትምህርት ችግሮች አሉ። ስለዚህ ለማህበረሰባችን ለመድረስ ለትርፍ ያልተቋቋመ አዲስ ፋውንዴሽን ወይም ግብረሰናይ ድርጅት ነው ዛሬ እየተመሰረተ ያለ እንደ ሀገር በጎነት የተሰራ ያለው ስራ ውጤት ማስገኘቱን የተናገሩት የሲዳማ ክልል የማኅበራዊ ዘርፍ ኃላፊና ና የርዕስ መስተዳድሩ አማካሪ አቶ ተሰማ ዲማ፣ በበጎ አድራጎት ላይ የተሰማሩትን ተቋማት መንግስት አስፈላጊ ሁሉ ድጋፍ እያደረገላቸው ይገኛል። ድጋፉንም አጠናክሮ ይቀጥላል ያሉት የተለያዩ ችግሮች ተከላጭ ሆነ ዜጎችን መንግስት በራሱ ፕሮግራሞች ና ሌሎች ሲቪክ ማይመራትን በማሳተፍ ሰፊ ስራ ይሰራና ውጤት እየተመዘገበ ይገኛል። ለሁላችንም እንደምናውቀው በተለይ ዜጋ ተኮር በምንመሪ ያጡትን በማገዝ የታረዙትን በማበስ ቤት የሌላቸውን ቤት አባዩ ወገኖችን ቤት በመስራት እንደ ሀገርም እንደ ክልልም ውጤታማ ስራ ይሰራል። ለመቀኝ ሁላችንም የምናውቀው ጉዳይ ሀገርን በጋራና በትብብር መገንባት ይቻል ያሉት የፌዴራል የሲቪል ማህበራት ድርጅት ባለሥልጣን ምክትል ዳይሬክተር አቶ ፋሲካ ሞላም ባለፉት ዓመታት ስምንት ሺህ አንድ መቶ የሚሆኑ ድርጅቶች ተቋቁመው የበጎ አድራጎት ሥራን እያከናወኑ ይገኛሉ። ሀገር በቀል የሆኑ መሰል ድርጅቶችን ማስፋትና ማጠናከርም ይገባል ብለዋል። ሲቪል ማህበረሰብ ድርጅቶች ወይም ደግሞ በጎ አድራጎት ድርጅቶች ኢትዮጵያ ውስጥ በጎ አላማቻቸው መፈጸም የሚያስችል ምቹ የሆነ የሕግና የፖሊሲ ወይም ደግሞ የተቋም ሪፎርሞች ባለፉት ዓመታት ተከናውነዋል። የዚህ ሪፎርም ዋነኛ ማለጠኛ አገርን በጋራ አገርን በትብብር መገንባት መቀየር ይቻላል ከሚል ጉዳይ የሚመነጭ ኢትዮጵያውያን ቅድም እንዳልኩት ከተባበርን ሁላችንም በተሰማራንበት መስክ ስራዎቻችንን መፈጸም ከቻለን ይህንን ማከናወን እንችልበት ደግሞ ምቹ ሁኔታዎች መፍጠር ከተቻለ በጋራ በመተባበር የበለጸገች የለማች ጠንካራ ገናና ሀገር መገንባት ይችላል። የሊያና ዩኒቨርሳል ኮሜጅ ሰርቪስ የበጎ አድራጎት ድርጅት ይዞ የተነሳውን ዓላማ ከግብ ማድረስ ለስኬቱም ሁሉም ጥረት ማድረግ እንደሚገባውም ጥሪ ቀርቧል።